እኔ ፐርሰናል እንዳልኩሽ፣ ፐርሰናል ጌታዬ ስለማይፈቅድ መጥላት ሰው አልችልም። ተቀይሜ ተናድጄ ከፍቶኝ ነው ብትባል፣ ይቅርታ ብለህ ነው? ይቅርታማ፣ ምን ሰው ነኝ? ምን አልነጥም። እኔ ይቅርታ ሰው ነኝ። ያ ሰው ልጅ ይቅርታ ካለ በኋላ ምንም አላልኩም። በሬሳን የቀለደችው ነገ እኮ ሌላ አለ እኮ ነገ ማንም ቤት እኮ ይመጣል፣ ማንም ቤት ይደርሳል። እኔ በይቅርታ ግን አምናለሁ። ስህተት ነው እንደዚህ ማለት አልነበረኝም ላለ ሰው ማንኛውም ሰው ቢመጣ እኔ ይቅርባይ ነ ዝም ብለህ ይቅርታ ቃሉን ነው የምትለው። ኖኖ ከይቅርታ በኋላ ምንም የለን ይቅርታ ተባብለን መከባበር እንጂ በፍጹም አብሮ ምን ኧረ ጌታ ወይ ድረስ ከእሷም ከሊያም ጋር በይቅርታ የሚታለፉ ነገሮች ሊኖሩ ይችላሉ እንጂ አብሮ መሳፈት ከዛ በኋላ አረ ሞቴን ያቀርበው ነው ታንኪ አንድ ሁለት የሰውን ልጅ ልታልፊው ትቻያለች። ከዛ በኋላ ግን በፍጹም አይሆን አይሆንም። ታልፏል ገባሽ የሆነ ድንበር የማይረባ ቦታ ተደርሷል። ፕላስ ይገር ይገር ልክ ረባባ ዘ ባክግራውንድ እዚያ ምንድነው አመጣታቸው፣ ማናቸው የሚባለው ነገር ካለ የተቀርሾች ናቸው ማላይስ። ስለዚህ ለእኔ ምንም ጥቅም የለውም። ሌቭል የሚባል ነገር የለም። ኤጁኬሽናል ባክግራውንድ፣ ፋሚሊ ባክግራውንድ፣ ማሬጅ ባክግራውንድ፣ ይነም ከነሱ ጋር አንድ ላይ የሚያደርገኝ ነገር ምንም ነገር ስለሌለ እዛው ተከባብሮ ይቀጠላል እንጂ በፍጹም ከኔ ጋር የሚሳፈጡት ነገር አይኖርም።

ያንቺ አይ ይቅርታ ይቅርታ፣ የምታምኘኛለሽ ግን፣ ምናልባት ይቅርታ ቲም ብዬ የማስበው ሰው ካለ የሚመስለኝ እኔ እዚህ ሆኗን ብቻ ነው ሌሎቹን የምትይ ይመስለኛል። ከዝሆኗ ጋር ይቅርታ ትባባያለች አሮ ነው። እኔ ያው እንዳልኩሽ ጴንጤ አይፈቀድልኝም ጴንጤዎቹም አይፋቱኝም። ይቅር አልልም ካልኩኝ አይሰሙኝም። አልዳንክም ነው የሚል ይቅርታ ግድት ነው በእኔ አልዳንክም። ማኛው ይቅርታ ማትል ከሆነ አልዳንክም ነው የሚለው ሰው አብሶሉ ይቅርታ አላለ። የአንቺ ጋርስ ከዞኑ ዋጋ ያለው ነገር ምንም ተስፋ አለው? በነገራችን ላይ የሆነን ሰው ቂም ይዘው ሰዎች በሁለት አይነት መንገድ በህይወት ይኖራሉ፣ ወይ ጠልታቸው ወይ ወዳቸው። ጂጂ በሁለቱም በአይምሮ ውስጥ የሌለ ሰው ናት። ያ በሁለቱም አይምሮ ውስጥ የሌለ ሰው ናት። ጠንቅቄ የማውቃት ሰው ናት። ጀስት ብቻ ስለሷ እሷ ራሱ ስለ ራሷ ማስታወስ ስፈልግ እኔ ጋር ነው የምትመጣው። የመርሳ በሽ አንቺ ጋር ዶክመንቱ አለ። ሪፈር ከአንቺ ነው የምትወስደው። የእሷ ጉግል ቻጂቢቲ ነች አንቺ የመጪ አሪፍ ለጂጂ እኔ ምንም የቱንም ቦታ አልሰጣ። ዳስ ጉድ ፖይንት። አይ እንደዛ ነው እንጂ ማን ቢሆን ሂዱ አምስት ሺህ ሌላ ጥያቄና ሌላ እንደዚህ ጨዋታ እንዲመጣ ለመሰለ እንደዚህ አይነት ቅጣቶች ምናምን ሲመጡ ጨዋታም ይመጣል። ሀሳብ ነው። አራት አበባ ሜሪ ሻዬ። ሌትስ ጎ ወደፊትም ዮኒ ማኛ ተሳስቷል በምትለው ላይ የፈለገችውን ሀሳብ መስጠት ትችላለች። ይህ እንዳትርሱ። አንን እየሰላ ነው የሚለው የአንተ ኦዲየንስ ስለ እኔ ያላችሁ ኖ አይደለም። አንዳንዶቹ ነገ ስትልስ እናያለን ምናምን ሲሉ አሁንም እላችኋለሁ፣ ጌታን እኔ እንደ እንትን አልክድም፣ እንደ ወፌ ቆመች አልክድም። በፊትም ምላለው አሁንም ምላለው። ቪዲዮዎቼን መልሳችሁ ይሄ ትክክል ማለት ቀየማት ሴት እሷ ናት ብያለሁ። ለምን በራሴ ቪዲዮ ነው ምላስ በራሴ ቪዲዮ፣ የዩቱቦች ምርጥ ሰው በድምጽ ብልጫ ዩቱብ እየመጡ ቦት ሰጡና ተያዘ በስነ ስርዓት መርክ እና የዩቱብ ንጉሥ ሆኖ ተመረጠና፣ 24 ሰዓት የኛ ኮሚኒቲ ላይ ንጉስ ልብስ ተለብሶ ቁጭ ብለ ነበር። ትዝ ይላል፣ የዛሬ ስንት አመት፣ አስታውሳለሁ አስታውሳል በሁለተኛው ቀን ደግሞ አንተን ቶፒክ አደረኩ፣ እየረገጥኩ ነበር። ንጉስ ነበርክ እኮ ከአንድ ቀን በፊት። ንጉስነቴን እንዳያስኩኝ ተረግጫል። ምን አለኝ አሉ፣ ዮኒ ድሮ ድምቀት ነበር፣ አሁን ድርቀት ሆንሽ። ወንድሜ ይለኛል ወይ፣ ጊዜ ይለኛል አሁንም አድርቀት ይሆን ነው። ጀለሴ ልንገር፣ ዳሌ የሚሸጡ መጡብን። ዳሌ የሚሸጡ ምን እናርግ። ጭውቴው እንደዛ ሆነ። ሳሚ ሻታ አስባባ፣ የኤርትራ ባንዲራ አድርገሽ ክፉ ባትናገሪ ጥሩ ነው። አስቀይምሻለሁ። ሰላሚና ግን ዮኒ የኤርትራን ባንዲራ ቢያደርግ የኢትዮጵያ እንደዚህ ሀገራዊ ነክ እንደዚህ ስድብ ካልተሳደቡ አይ ባረጉት ነው። አሁን በብዛት እኔ ጋር በሆነ ኤርትራ ሀሳብ ብሰጥ መጥተው ጓገጭ ይላሉ። ሀሳብ መስጠት አትችሉም አይነት እኛ ጋር ግን ሲፈተፍቱ ይውላሉ። እንደሱ ዓይነት ሙድ አላቸው።

እሱንማ ማን ይናገራቸዋል? እሱን ማንም ሀሳብ ሲሰጡ በፊት ልክ እነሱ ጓገጭ የሚጀምሩት ራሳቸው ተሳድበው ተሳድበው አንድ መልስ መልሽ ይላቸው አንድ ላይ ሆኖ ይመጣል አንድ